ለክርስቶስ ያላትን ፍቅር ለኢየሱስ ክርስቶስ ለአምላኩ ያላትን ፍቅር በእውነቱ ሲጠርቅ ነው የሚያያደረው ወንጌል ወንጌል ሁለት ሶስቱም ወ አራቱም ወንጌል ማለት ነው። ማርያም መግደላዊት ሐሙስ ላይ እንዳነሳ ነው በተለያየ የኃጢአት ችግር ውስጥ የነበረች ነበረች። በመጨረሻው ሰዓት ግን ከባለ ውለታዋ ከኢየሱስ ክርስቶስ ጋር በጦር በጎራዴ በሚጠበቅ የመቃብር ስፍራ በሌሊት በድፍረት ኢየሱስ ክርስቶስን ሲያስመቃበሩ ይነሳል ብለው ሲያስጠብቁት ስለነበረ እሷ ደግሞ እንዴት ያን የመሰለ ሼር ያን የመሰለ አዳኝ ያን የመሰለ ርሩህ የሁላችን ገመና የሁላችን ችግር የሁላችን ስቃይ የሁላችን ጨለማ ያስወገደ ምሕረትን የሰጠ ጤንነትን የሰጠ እንዴት በአይሁድ ስርዓት እንኳን ሽቱ ሳይቀባ ይቀራል? እንዴት ነበር የማርያም መግደላዊት አካሄድ። በሌሊት ነው እና ሲመካከሩ ወደ መቃብሩ ለመሄድ ሴቶቹ ድንጋዩ ስማያንከባል ነታሉ ድንጋዩ ከባድ ነበር። ለሴቶች የሚነሳ ነበረ እሱ ሐሳብ ነበረባቸው። ግን የፈለገ ቢሆን መሄድ አለፍ በሌሊት ተነስታ ሄደች። ሄዳ ጠባቂዎች የተከፈላቸው ጠባቂዎች አሉ። ምናልባት ከተነሳ እንኳን እንዳትናገሩ ገንዘብ እንሰጣቸዋለን የተባሉ ወንጌሉ እንድታነቡት የማቴዎስ ወንጌል ምዕራፍ 28 የሉቃስ ወንጌል ምዕራፍ 23 የዮሐንስ ወንጌል ምዕራፍ 20 የማርቆስ ወንጌል ምዕራፍ 16 ስትመለከቱት ይህንን ታሪክ ነው የምታገኙት እና የሐሰት ይነሳ እንኳን ያሰ ሰዎችን አስቀመጡ ነው የሚለውን ምናልባት ጥርጣሬው ስለነበራቸው። ነገር ግን ኢየሱስ ክርስቶስ እንደተናገረ ተነስቷል። እነሱ ወደዛ መቃብር አካባቢ ስትሄዱ ማርያም መግደላዊት ጠባቂዎቹ በዙሪያው አሉ። እሷ ደግሞ እያለቀሰች ነበር። የእግዚአብሔርን መልአክ አገኘች። አንዱ በራስ አዱ አደ ትራሰ አንደኛው በራስጌ አንደኛው በግርጌ የሆኑ አየች አገኘችው ነው የሚለው

የሚጠጣው በለም በጠየቀ ጊዜ ሐሞት የተቀላቀለበት ሰጡት ይጠጣው ዘንድ ነው የሚለው ቅዱስ ያሬድ። ያኔ ኃይል ያልነበረው የመሰለ ኢየሱስ ክርስቶስ መጨረሻ ላይ ግን ነቢያት የተናገሩት የመጽሐፍ ቃል ሲቀስ ሲፈጸም እነ ቅዱስ ያሬድ ማነ ቅዱስ እነ ልበ አምላክ ዳዊት ወተንሳ እግዚአብሔር ከመዘንቃ እምነዋ እግዚአብሔር እንቅልፍ እንደያዘው እንደዛ ነው ነቃ የሚለው እንቅልፍ የያዘው ሰው እና በሞት ነፍሱ ተለይታ ያለች ሰው ሲነስ ተመልከቱት። ዳዊት እንደዚ አስቀድሞ ቅድመ ልደተ ክርስቶስ በ622 ዓመት ዓለም ላይ የነበረው ዳዊት አስቀድሞ ወተንሳ እግዚአብሔር ከመዘነቃት እምነዋን እግዚአብሔር ከእንቅልፍ እንደተኛ ከእንቅልፍም እንደሚነሳ ሰው ተነሳ መ ወከመ ኃያል ወኅዳገ ወይን ኃያል የሆነ የወይን ጠጅ እንደተወው የወይን ጠጅ የጠጣ ሰው ይነስ ይተኛል አይደለም። ድንገት ብልክ እንደሚለው ገዛ ወቀተለ ጸርሆ በድሬው ጠላቶቹም በግራና በቀኝ ጥሎ ነው የሚለው በአምላክ በሪት ገና ሳ ልክ እዚህ ላይ ወንጌሉ ላይ የምንመለከተው ጠባቂዎቹ በግራና በቀኝ ክርስቶስ ሲነሳ ምንም ነገር መያዝ ቀርቶ እንዴት እንደሆነም አያውቁም። ምክንያቱም ክርስቶስ አምላክ ነው። ክብር ለስሙ ይሆን። ማራመገላው ሁላችን ያስነሳ ሁላችን ያስነሳ ሁላችን ህይወት የሰጠ ዓለምን የባረከ ለዓለም ህዝብ በስቃይ በመከራ የምንኖረው በምህረት ውስጥ እንድንኖር ዓመተ ምሕረት ብሎ የምሕረት ዓመትን የሰጠን አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ፣ የሁላችን አዳኝ፣ የሁላችን አስነሽ፣ የሁላችን ጌታ፣ የሁላችን ጠባቂ በቀ በመቃብር ውስጥ የለም። የመቃብር ኃይል ይዘው ዘንድ ከቶ አልቻለም። ሙስና መቃብር እንድናድርጎ ሄድ ተነስቷል። ከዚህ በኋላ እያለቀሱ ለነበሩት ሁሉ ተገልጧል። ሁል ጊዜ ኢየሱስ ክርስቶስ በእንባ በምንጠይቀው ጊዜ ቅርባችን እንደሆነ ነው የሚያሳየው። የተወደዳችሁ ምእመናን፣ ዛሬም ዓለም የተለያየ የየግል ቋጥኝ፣ የየግል ድንጋይ፣ የማይገፋ የሚመስል ችግር በእያንዳንዳችን አይኑሮ በህሊናችን መቅደስ ላይ ጭኖብን ይሆናል። ጸልዩ፣ እግዚአብሔር ከኛ ጋር ነው። እርሱ የእያንዳንዳችን ችግር የመፍታት ኃይል አለው። ከእግዚአብሔር እጅ አምልጦ የሚቀር የጤና ችግር የቤት ለቤት ችግር፣ የቤተሰብ ችግር፣ የስራ ችግር፣ ማንኛውም ቢሆን ከእግዚአብሔር አምልጦ የሚቀር ምንም በዚህ ምድር ላይ የለም። ሁሉም በእግዚአብሔር በኢየሱስ ክርስቶስ ሆኗል። ሁሉ ከሆነ ወዘንበር የሁሰ የውሰ አልቆ ዘኮነ ነው የሚለው በዚህ ምድር ላይ ሁሉ እርሱ ሆነ። ከእርሱ በቀር ምንም የሆነ የሚሆንም የለም ከኢየሱስ ክርስቶስ በቀር። ስለዚህ የሁላችን አምላክ ኢየሱስ ክርስቶስ የእያንዳንዳችን ችግር ቋጠኛ አንከባለሁ ነው። በእውነቱ እዚህ ሀገር መቶ መኖር በጣም ትልቅ ነገር ነው። ሰርተን የምናድርበት፣ ሰርተን ወጥተን የምንገባበት፣ ለሰዎች ተርፋችሁ ተርፈን የምንኖርበት እግዚአብሔርን አመስግነን ደግሞ በእንደዚህ አይነት ሁኔታ እንድንኖር የረዳ ከእኛ በላይ በገነት ውስጥ ያለ ማን አለቃዬ ነው በእውነቱ ይህንን እድል ያጣ ስንት ወገናችን አለን። ብዙ አፍሪካዊ ደግሞ አፍሪካዊ ነዘው ስንቱ ምስቅልቅል ብሎ በሚያመልክበት ቦታው ላይ ማምለኪያ ቦታው ተቃጥሎ ስንቱ ካለበት የሀዘን ማ ስንቱ ለብሶ ነው ያለው። እግዚአብሔር ነገሮች ሁሉ ያስተካክላል። የእያንዳንዳችን እድል እግዚአብሔር በዚህ ምድር እንደዚህ ካደረገው፣ በዚህ ሀገር ላይ እንደዚህ ካደረገው፣ እኛ ደግሞ፣ እናንተ ደግሞ ጠንካራ መሆን ያስፈልጋል። አሁን ያመትባል ክርስቲያኖች ብቻ እንዳንሆን በጣም መስራት። አሁን እናንተ እኛ ምንጠይቃችሁን በቤተክርስቲያናችን ላይ ልናደርገው ልንሰራው የሚገባው ነገር ሀሳብ ሲሆንብን ለእናንተ እናመጣለን። እናንተ ቋጠኙን ታንገባላላችሁ። ይህንን አድርጉ ያንን አድርጉ በምንላችሁ ጊዜ እሺ ብላችሁ በምታደርጉ ተሳትፎ ይ ሁሉ የሚያምረው ነገር የእናንተም ተሳትፎ ነው። የእግዚአብሔር መንፈስ ቅዱስ ስራ ቢሆኑ የዛሬ ስንት ወር ለዚህ ልምስ ስጠይቃችሁ እኔ በጣም በድፍረት ነበረ። ሌላ የሚኖረን እንደዚሁ ግን ይህንን የሚመስል ስላልነበረ ዛሬ ስለማይ ስጠይቃችሁ በድፍረት ነበረ እና እናንተም በድፍረት አደረጋችሁ። ዛሬ ደስ ጓችኋል አገልግላችሁ እንደዚህ የእግዚአብሔር ቤት አእምሮ እንደዚሁ ነው የሚጀምረው። እያንዳንዱን ነገር ቋጥኙን የምናንከባልለው ደረጃ በደረጃ ነው። አሁን ዛሬ ደግሞ ጠቦና ጠብቆናል። እግዚአብሔር እያበዛን ነው። ክብር ምስጋና ለስሙ ይሁን። ስለዚህ እኛ ተዋሉን ቦታ ያዘን፣ እኛ ተዋሉን ስፍራ ያዘን፣ ልጆቻችንስ ልጆቻችን ስፍራ ሊኖራቸው ይገባል። በሚቀ በእግዚአብሔር በሚሰጠን ዘመን ምእመናን፣ ክርስቶስ የክርስቶስ ልጆች በሚሰጠን ዘመን የበለጠ ለእግዚአብሔር ታዘን መቅደሱን ደግሞ ሰፋ አድርገን ልጆች ሁሉ በህብረት አንድ ላይ የሚያገለግሉበት ሰፋ ያለ ቦታ እግዚአብሔር ሰጥቶናል። እሱ ላይ ተፋጥነን እንድንሄድ የምንችለውን የምትችሉትን እንድትተባበሩ፣ አባል ያልሆናችሁ አባል በመሆን አባል የሆናችሁ ክፍያ በመክፈል ቤተ ክርስቲያንን ዛሬ መጠበቅ እንችላለን። ኢየሱስ ክርስቶስን መጠበቅ እንችላለን። የኢየሱስ ክርስቶስ ልብ ፍቅር እኮ በልብ ሲገባ ሲያድር አይደለም፣ ገንዘብን ህይወትን እራሱ ወደ ሞት እንኳን እንድንወስድ ምን መስሎ አይታየንም። ማርያም መግደላዊት ራሷን በሰይፍ መካከል ሊወሰደችው ያን ያደረገው ምንድን ነው? ፍቅር ነው። ስለዚህ ፍቅሩ ሊያድርባችሁ ይገባል። የክርስቶስ ፍቅር በውስጣችን ሊያድርብን ይገባል። በእውነት ኢትዮጵያውያን ድለኞችንም በጣም ሁሉ ያመሰግናለሁ። ከጓደኞችም ጋር ሳወራ እነኚህ የቃል ኪዳን ልጆች በዚህ የስደት ሀገር መጥተው እንዲ በርዘተው እንድናገለግል አምላካችን እንድናመሰግን የእግዚአብሔር ቃል ኪዳን ሀሳብ እኮ ስላለ ነው። እግዚአብሔር የተመሰገነ ይሁን እያሉ እናመሰግን ነበር። በሰዎች እግዚአብሔር ይመሰገናል፣ በሰዎች ደግሞ እግዚአብሔር ይሰገናል። ስለዚህ እንዲመሰግን ምክንያቱ ሆናችኋል። አሁንም ቀድማችሁም የመጣችሁ አሁንም የመጣችሁ ወደፊት የምትመጡ ለምትመጡ አንድ ላይ ሆነ ትልቅ ስራ መስራት አለብን ለቤቱ መቅናት አለብን። ለዚህ ለበዓል ለዚህ በዓል ብቻ ደርሳችሁ እንዳትመለሱ ሉ ቤተክርስቲያናችሁን ዛሬ እንደ ማርያም መግደላዊት እያለቀሳችሁ ደግፏል። ቤተክርስቲያናችሁ ዙሪያ ልትርቁ አይግርም። የክርስቶስ ፍቅር በእንባ ታጅቦ የሚፈለግ ነው። በእንባ እግዚአብሔር እኛን እድለኛ አድርጎ እንደዚህ ከሰጠ መበርታት አለብን እኛም ማንኛውንም ነገር እግዚአብሔር ያግዘናል። ከባድ ያምን የመሰለው ያቀላል። የማርያም መግደላዊት ሀሳብ እንዳቀለ ድንጋዩ ማን ያንከባልላል ብላ ነበር ያስበት መላእክት ናቸው አሶግዶት የተገኙ ለእሷ ነው መላእክት መሰላት። ግን ራሱ ክርስቶስ ሲነሳ ነው ድንጋዩ ብልክ ብሎ ሄዱ። ምክንያቱም ክርስቶስ በቃሉ ሲናገር የተበቀሱ የነበሩ ሁሉ ነዋያ ነዋያ እንስሶች እየበረሩበት ጊዜ እንዳላቸው ወጥቶ ሄዶ ነው የሚለው። ልክ እንደዛ ሁሉ ኢየሱስ ክርስቶስ የሚነሳበት ደቂቃ አይደለም፣ ሰከንድ ሰከንድ አይደለም፣ የሰከንድ ስርፍ ሽርፍ፣ የተነገረችው ቃል ሰአቷ ስትደርስ ድንጋይ ቦታ ውሃ ቦታ ለቆ እና በኢየሱስ ክርስቶስ ወደ ሁኔታ የተቀናቀሩ በሙሉ መጻሕፍት ቅዱስ ለኛ ብቻ ነው። ኢየሱስ ክርስቶስ አምላክ ነው። የዘላለም ቅዱስ፣ የዘላለም አምላክ፣ የነፍስ ሥጋ እርሱ